አሁን ከሞት በኋላ ፍርድ አለ የሚለውን እየሰማን በዳራጭ የጸናው ከሞት በኋላ ፍርድ የለም ሚባልኑረ ምን ይመስላቸዋል? አሁን ያለን ጭካኔ እናውቀዋለን። አሁን ያለን ስንፍና እናውቀዋለን። አሁን ያለን ኃጢአት እናውቀዋለን። አሁን ያለን ግድየለሽነት እናውቀዋለን። ሲኦልን እንኳ በመልሳት መልካም ወደን ራሳችን አልመለስንም። ተደዬ ከሆነ እንደት ሆኖ ነው እግዚአብሔር ሲኦል መስዮል መፍጠሩ ተገቢ አይደለም የሚባለው እንዴት ነው ሲኦልን የፈጠረው? ይልቁኑ ቢያንስ ቢያንስ እኔን ባትፈራ የሚመጣብን መከራ እንኳን ሰርተ ወደ እኔን አቀበላለው ነው የእግዚአብሔርን ምሕረት የሚያመለክት ነው ማለት ነው። እየሰማችሁን አይደለ? የእግዚአብሔርን ምሕረት በሽታ ለምን ያመጣል ትል እንደሆነ በሽታ ማምጣቱ ስላንተ ነው። ለምሳሌ በመጽሐፍ ቅዱስ የተጻፈልን የምናውቀው 38 ዓመት የታመመው መጻጉ የሚባል ሰው አለ። በዮሐንስ ወንጌል ምዕራፍ አምስት ላይ ታሪኩ ተጽፏል። 38 ዓመት መጻጉ ተኝቷል። ሚረዳው የለም። የእግዚአብሔር መልአክ ይመጣል፣ ውሃውን ያናውጸዋል። እዚያ ጋር ከታመሙ መካከል ቀድሞ የገባ ይፈወሳል። ለ38 ዓመት በሙሉ መጻጉ ፈውስ እየፈለገ በቤተ ሳይዳ ላይ ቁጭ ብሎ ነበር ለሰላሳ ስምንት ዓመት። እግዚአብሔር ወዲያው ለምን አላዳነው? ሰላሳ ስምንት ዓመት ሳይቆይ እግዚአብሔር ማዳን ይችላል። ለምን ዘገየ? እግዚአብሔር ለምን ለመጻጉ ስቃይ ለምን ፈለገ? እግዚአብሔር ለራሱ ለመጻጉ ጥቅም ነዋ። መጻጉን ምን አለው? ልትድን ትወዳለህን? አለው። አዎ አለ። ተነሳል አልጋን ተሸክምና ሂዳ ነው እየሰማችሁ ነው አይደል ከ ስምንት አመት በማ በአንድ ቃን ጌታችንና አምላካችን ኢየሱስ ክርስቶስ አዳ ነው ካዳ ነው በኋላ መጻጉም እንደሆነ ታቃላችሁ ለማንነት ሰባ አቀርበው ከእግዚአብሔር ፈቃድ ውጭ እንድንሆን ነው የሚያደርገው። እግዚአብሔር ግን ለእኛ ካለው ፍቅርና ጥንቃቄ የተነሳ ነው እነዚህ ነገሮች የሚያደርገው። አሁን ይህን በዚህ ላቆየውና ሁለተኛ ማነሳው እርግጥ እዚህ ምን ያህሎቻችሁ እርግጥ ቀላል ያል ሚሉስ ደግሞ አሉ። የሚያቀርቡት ሀሳብ ምን አይነት ነው ሲሆኑ ሴቶችም አሉ የሚያቀርቡት ሴቶች ላይ ወንዶች ሁሉንም አያካትትም፣ ግን አንዳንድ ወንዶች የሚፈጽሙባቸው ግፍ ባሎች ሚስቶች ላይ የሚፈጽሙትን ግፍ፣ ጭካኔ፣ ጥላቻ አንዳንድ ደግሞ ወጣት ወንዶች በጣም ህጻናት እንኳን ሳይቀሩ ሴቶች ላይ የሚፈጽሙት አሰቃቂ ግብ ያልተገባ ግን መደበቂያ አድርገው መሳሪያ አድርገው በሴቶች ተጨቆን ሰበብ ሰዎችን ከክርስትና ከኦርቶዶክሳዊው አስተሳሰብ ለማስዋገት የበግ ለምድ ለብሰው የመጡ ፌሚኒስቶች በኢትዮጵያ ውስጥ አሉ። ሲያዩአቸው በጣም ትክክል ይመስላሉ። ለሴቶች ወርት በጣም የሚቆረቆሩ ለምን ሴቶች አይማሩም፣ ለምን ያደርጉም ም እንደዚህ አይሆኑም እያሉ ትክክል በሚመስል አነጋገር መርዛማ መርሳማ የሆነው ለምንድን ነው? በመጽሐፍ ቅዱስ ሴት ለባል ትገዛ የተባለው ለምንድን ነው? ወንድ ራስ ነው የተባለው? ለምን መጽሐፍ ቅዱስ ወንዶችን ከፍ ለምን ወንዶች ይሰብካሉ? ለምን ወንዶች ቄስ፣ ጳጳስ፣ ዲያቆን ይሆናሉ? ለምን እኛ ያልነው ነው። እኩል አይደለንም። መጽሐፍ ቅዱስ የእኛ ተቃራኒ ነው። የእግዚአብሔር ቃል ያፈልግም ያስፈልግም አይጠቅምም፣ ለወንዶች ያዳያል የሚሉ ሴቶች አ ኦርቶዶክስ ነው ማለት እነዚህ ኦርቶዶክሶች ናቸው? አይደለም የሚለው በኮቴሽን ማርክ ውስጥ አድርገነው በዛ ውስጥ አድርገን በጥያቄ ምልክት በኮቴሽን ማርክ ውስጥ ይቀመጣል። እንደዚህ ያለ ኦርቶዶክሳዊነት ስለሌለ ማለት ነው። ግን ግን ልብበሉ የነዚህ ሰዎች አስተሳሰብ ሰውን ከእግዚአብሔር የሚለየ ነው ኦርቶዶክሳዊ ከጸጋ የሚያራቁት ነው። ከንጽህና የሚለይ ነው። ፍሬ እንዳናፈራ የሚያደርግ ነው የሚያደርግ ነው። ጥያቄው ለሴቶች መብት የቀረበ ይመስላል። በምዕራቡ ዓለም ፌሚኒዞች ፌሚኒስትም ፌሚኒዝም የሚባሉ እነዚህ ፌሚኒስቶች ባሉበት ዓለም፣ በአጠቃላይ በምዕራባውያን ዘንድ በአጠቃላይ ማለት ይችላል በሁሉ እኛ ፌሚኒስቶች ነን ብለው የተነሱ አብዛኞቹ ሴት ከሴት ጋር መጋባት አለበት የሚል ጥያቄ ያላቸው አንድ ይሁን። ልብ በሉ እንደ እንደ ኦርቶዶክስ እንዳናስ ያደርገው አንደኛ ይሄ በጣም የታወቀ በጣም በብዙ ዳታ አለው ይሄ ምን ያደርጋለው? መጀመሪያ ወንዶች ጨቋኞቻችን ናቸው ይላሉ። ጠላቶቻችን ናቸው፣ እንጠላቸዋለን አንፈልጋቸውም። አንዳንዱ ባለማወቅ ምክንያት እኔ ባላ አለ ሚስት፣ ልጆች አሉ ግን ፌሚኒስት ስለሚሉ ጂሎች አሉ፣ ይታወቃል ራሱ ክፍልፍልም ስላለው ሰፊ ጉዳይ ስለሆነ አሁን ዝርዝሩን ለማንሳትም ሰዓት አይኖርም። በእርግጥ ሰባት አይነት ፌሚኒዝም ስላለ እንቅስቃሴያቸው ደግሞ ፎር ዌቭስ ኦፍ ፌሚኒዝም የሚባል አራቱ የፌሚኒስቶች እንቅስቃሴ የሚባል በዓለም በጣም የታወቀ በአራት እንቅስቃሴያቸው ታላላቅ ጥያቄዎችን ያቀረቡባቸዋል። ግን ያን ለመዘርዘር አያነችም። ግን ፌሚኒዝም መጨረሻው ምንድን ነው ብለን ጥያቄ ስንጠይቅ፣ በሁሉ ምዕራባውያን፣ በሁሉ ፌሚኒስቶች ባሉበት ሀገር መጨረሻው ሰው ሰዶማዊ ማድረግ፣ ጥላቻን በሰዎች ልቡና ማብቀን። አሁን እኔ እናንተን ጥያቄ ይጠቃችሁ፣ እየሰማችሁኝ ነው የምናገረው ጥያቄ ልጠይቃችሁ። እግዚአብሔር አምላክ በወንጌል ምንድን ነው ያለ? ጠላትን ምን አድርግ ነው ያለ? አይሰማ ምን አድርግ ነው ያለ? አሁን እንዲህ አድርገን እናስብ፣ ወንዶች የሴቶች በጣም ጠላቶች ናቸው እንበል። ሁሉም ወንዶች ሁሉም ወንዶች የሴቶች ጠላት ቢሆኑ፣ ሊሆን አይችልም ግን ቢሆን ምሳሌ ነው። አንድ ክርስቲያን እሚጠላውን እንዲጠላ ወንጌል ያዛል አያዝም?

እነዚህ የበግ ለምድ የለበሱ ተኩላዎች ናቸው። ትክክል የሚመስል አስተሳሰብ የያዙ ግን ፈጽሞ በውስጣቸው ነጣቂ ተኩላዎቹ መርዛማ የሆኑ ናቸው ማለት ከእግዚአብሔር ቃል ከወንጌል የሚለዩ ናቸው። አንድ ግብጽ ቤተክርስቲያን ሊቅ፣ እርግጥ በጣም ብዙ የቤተክርስቲያን ሊቃውንት ብዙ ነገር ይናገራሉ። አንድ አባት የሚናገረውን ማሰማት ፈልጋለሁ በግብጽ ቤተ ክርስቲያን ሊቀ ጳጳስ የሆነ አንጀሎስ የተባለ ሊቅ ወይም ሊቀ ጳጳስ እነዚህ ፌሚኒስቶች ምን እንደሚያደርጉ ሲናገር ምን ይላል? ሳይንስ ይላል አዘ ሳይንስ መክሳስሮት ባይብል ሳይንስ መጽሐፍ ቅዱስን እንድንጠራጠር እንደሚያደርገው፣ ሂመኒዝም ይባል ደግሞ አለ። የሂመኒዝም የሚባለው በእግዚአብሔር ሕልውና እንድንጠራጠር ያደርጋል። ዘመናዊነት ደግሞ በእግዚአብሔር ኃይል እንድንጠራጠር ያደርጋል። ድህረ ዘመናዊነት ደግሞ በስነ ምግባር፣ በመልካም ስራ እንድንጠራጠር ያደርጋል። ለምን? አሁን በምዕራቡ ዓለም መልካም ነው የምትለው ኢንዲቪዣሊዝም አለ። ግድያ መልካም ነው ካል አድርገው። ዝሙት መልካም ነው ካል አድርገው። አሁን ማመንዘር በምዕራቡ ዓለም በጣም ተራ ነገር፣ ቀላል ነው። ሶዶማዊነት መብት ነው፣ ህገ መንግስታዊ ነው። ፆታ ማስቀየር አሁን በምዕራብ ዓለም በጣም እየሰለጠነ ነው። ወንዱ መብቱ ነው፣ እኔ ሴት ነኝ ማለት ይችላል። ሴቲቱ እኔ ወንድ ነኝ ማለት ይችላል፣ መብት ነው። በምዕራብ ዓለም አንድ ወንድ ምንድን ነው ሲባል እኔ ሴት ነኝ ሲል ሌላ ሰው እንደ አንተ ወንድ ነህ ካልክ መክሰስ ይችላል። ምን ያገባችሁ እኔ ሴት ነኝ። ሰዎች በትክክለኛው ስነ ምግባር እንዳያምኑ ነው የሚያደርገው። እና ይሄ ታላቅ የቤተ ክርስቲያን ልቅ እንደዚህ እያለ ይናገርና ምን ይላል? ፌሚኒዝም የሚባለው ደግሞ ፌሚኒዝም ሜክስ አስ ዶውት ዘ ባይብል ኤንድ ዘ ቸርች። ፌሚኒዝም ምንድን ነው የሚያደርገው? በመጽሐፍ ቅዱስና በቤተ ክርስቲያን እንድንጠራጠር ያደርጋል። መጽሐፍ ቅዱስን እንዳንቀበለው ያደርጋል። ክርስቲያን እንዳልሰማ ያደርጋል። ይሄ ለዚህ ቤተክርስቲያን ሳይለቀበት እና ብዙ ጥያቄዎችን እናነሳለን ፌሚኒስቶች ምን ብለው እንደሚጠይቁ አሁን በርግጥ በኢትዮጵያ አንዲት ኦርቶዶክስ ነኝ የምትል ሴትዮ ወይም ልጅ እናው በደንብ እንቅስቃሴ እያሟሟቀች ያለችው አሁን እና ከሷ ተከትሎ አንድ ላይ ሆኖ አሁን ባለፈ በቅርብ እዚህ ቲክቶክ የሚባል ላይቭ ላይ ገብተው በጋራ ሆኖ ማለት ነው የኛ የሴቶች የመጀመሪያው ጠላት ሃይማኖት ነው። ሃይማኖትን ልንቀጠቅጠው ያስፈልገናል። ሃይማኖት አያስፈልግም፣ ሴቶች በሃይማኖት ተጨቁነናል ሚል ጀምረዋል። በላይፍ በሚዲያ ተለቀ። ክርስቶስን ተዋው ነው ሚሉት፣ እምቤታችን ተዋት ነው ሚሉ፣ ገብርኤል፣ ሚካኤል ተው። እነዚህ ሚኒስቶች ነሳ እናወጣለን ነው ሚሉ። ይህ በጣም አስከራሚ ነው። የበግ ለምድ የለበሱ ተኩላዎች ናቸው እነዚህ። ከጸጋ እግዚአብሔር የሚለዩ ከቅድስና የሚለዩ ከንጽህና የሚለዩ ናቸው። እግዚአብሔር ያዘዘውን እግዚአብሔር የሰራውን ስርዓት ለመገልበጥ የሚጥሩ ለመሻር የሚጥሩ እኔ አሁን ጥያቄ እናንተ ልጠይቃችሁ። እዚህ ያላችሁ እየሰማችሁ ነው። በደንብ መልሱ። እየሰማችሁ ነው።